ማንም ትምክህቴን ከንቱ ከሚያደርግብኝ ሞት ይሻለኛልና። ወንጌልን ብሰብክ እንኳን የምመካበት የለኝም። ግድ ደርሶብኝ ነውና። ወንጌልን ባልሰብክ ወዮልኝ። ይህን በፈቃዴ ባደርገው ደሞዝ አለኝና። ያለ ፈቃዴ ግን ባደርገው መጋቢነት በአደራ ተሰጥቶኛል። እንግዲህ ደሞዝ የምንድን ነው? ወንጌልን እየሰበክሁ በወንጌል ካለኝ መብት በሙሉ እንዳልጠቀም ወንጌልን ያለ ዋጋ ብናገር ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 15። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመሰኒው ለኅዳር በዛቲ ዕለት አእረፈ ጴጥሮስ አብ ቅዱስ ሊቀ ጳጳሳት ዘሀገረ እስክንድርያ ዘተሰይመ እምድህረ አባ ጢሞቴዎስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ሁለት በዚች ቀን ከአባ ጢሞቴዎስ በኋላ የተሾመ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት ሃያ ሰባተኛ ነው። ይህንንም ቅዱስ እግዚአብሔር ለሊቀ ጵጵስና ሹመት መርጦ በሐዋርያው በቅዱስ ማርቆስ ወንበር ላይ ካስቀመጠው በኋላ የቁስጥንጥንያ ሊቀ ጳጳሳት ቅዱስ አካኪዮስ እንዲህ የሚል መልእክትን ጻፈለት እንደ ቅዱሳን ቄርሎስና ዲዮስቆሮስ ሃይማኖት ልዩ ሦስት በሆነ በአንድ አምላክ እናምናለን እናሳምናለን። ዳግመኛም በዚች መልእክት ውስጥ እንዲህ ብሎ ገለጠ የተዋሕዶ ጥቅም እንዳይሻር ከተዋሕዶ በኋላ የአካላዊ ቃልን መለኮቱን ከትስብእቱ ሊለዩት አይገባም። ይህ አባ ጴጥሮስም እንደተቀበላት ገልጦ ስለቀናች ሃይማኖት ከራሱም ያለውን ጨምሮ ለመልእክቱ መልስ ጽፎ ከሦስቱ ምሁራን ኤጲስቆጶሳት ጋር ላካት። አባ አካክዮስም ተቀበላቸው በቅዳሴና በቁርባንም አንድ ሆኑ። ያቺንም መልእክት በቃሉ የሚያምኑ ሕዝብ ፊት አነበባት። ከዚህም በኋላ ሌላ መልእክትን ጻፈ በውስጧም ከቅዱሳት መጻሕፍት ብዙ ቃላትን ተርጉሞ ወደ አባ ጴጥሮስ ላካት። ይህም አባ ጴጥሮስ ኤጲስቆጶሳቱን ሰብስቦ ያችን መልእክት በፊታቸው አነበባት። እነርሱም እጅግ ደስ አላቸው፣ ከቃሏና ከትርጓሚዋ የተነሳ አደነቁ። በቀናች ሃይማኖቱም ከእርሳቸው ጋር አንድነት ያላቸው መሆኑን ተማመኑ። ይህንንም አባት አባ ጴጥሮስን ከሃዲያን ከሆኑ በሌላ እምነት ከሚኖሩ ከአረማውያን ከመንበረ ሲመቱ እንዲ ስለ ቀናች ሃይማኖት እስካሳደዱት ድረስ ስለ ቀናች ሃይማኖት ብዙ መከራ ደረሰበት። ከጥቂት ወራትም በኋላ ወደ ሹመቱ ወንበር ተመለሰ። መንጋውንም በቀናች ሃይማኖት ያጸና ዘንድ አዘውትሮ ያስተምራቸው ነበረ። ከእነርሱም ርቆ በስደት በነበረበት ጊዜ ከመናፍቃን እንዲጠበቁና በቀናች ሃይማኖት እንዲጸኑ መልእክቶችን ጽፎ ይልክ ነበረ። በሹመቱም ወንበር አስር ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድራ ሊቀ ጳጳሳት አባ ሱንቴዎስ አረፈ። ይህ አባት መንጋዎቹን እያስተማረ በሹመቱ ወንበር 15 ዓመት ኑሮ በሰላም አረፈ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የእስክንድሪያ ነቢይት የሆነች የሴቴንዋ የቅድስት አንስጣስያና የአባ ሊባኖስ መታሰቢያ ነው። በረከታቸው ከእኛ ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ሶስት በዚች ቀን ከቆሮንጦስ ሀገር ቅዱስ አባት ኪሪያቆስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ጴጥሮስ ሊቀ ጳጳሳት ሳልስ፣ አባ ሱንትዩ ሊቀ ጳጳሳት፣ ቅድስት ሴቴንዋ ነቢዪት፣ ቅድስት አንስጣስያ። ወርኀዊ በዓላት፦ ቅዱስ ታዴዎስ ሐዋርያ ከአስራ ሁለቱ ሐዋርያት አንዱ፣ ቅዱስ ኢዮብ ጻድቅ ተአጋሲ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ዮሐንስ ነቢይ መጥምቀ መለኮት፣ ሊቁ አባ ሕርያቆስ፣ ቅዱስ ሳዊሮስ ዘአንጾኪያ። ማንም ትምክህቴን ከንቱ ከሚያደርግብኝ ሞት ይሻለኛልና። ወንጌልን ብሰብክ እንኳን የምመካበት የለኝም። ግድ ደርሶብኝ ነውና። ወንጌልን ባልሰብክ ወዮልኝ። ይህን በፈቃዴ ባደርገው ደመወዝ አለኝና። ያለ ፈቃዴ ግን ባደርገው መጋቢነት በአደራ ተሰጥቶኛል። እንግዲህ ደመወዜ ምንድን ነው? ወንጌልን እየሰበክሁ በወንጌል ካለኝ መብት በሙሉ እንዳልጠቀም ወንጌልን ያለ ዋጋ ብናገር ነው። አንደኛ ቆሮንጦስ ምዕራፍ 9 ቁጥር 15። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረዴት ያሳትፈን። በጸሎታቸው አስቦና ትርሱን ያሉትን በያሉበት ያስብልን። ከመከራ ስጋ ከመከራ ነፍስ ይሰውረን። ረዴት በረከቱን አያርቅብን። በቅዱሳን በሰማዕታት በጻድቃን በነቢያት በቅዱሳን መላእክት በረከት ረዴት ይጎብኘን። በግፍ የተገደሉትን የወንድሞቻችንን፣ የአባቶቻችንን፣ የእናቶቻችንን፣ የእህቶቻችንን፣ የህፃናቱን ሞት በቃ ይበለን። አምላካችን በቸርነቱ ይጎብኘን። አምላክ በቸርነቱ ስለፈሰሰው ደማቸው እንዲበቀልላቸው የአምላካችን ቅዱስ ፈቃድ ይሆንልን። ከሰማዕታቱ በረከት ረዴት ይደርብን። መከራውን ያቅልልን፣ ጭንቁን ያጥፋልን። በስደት በጦርነት በረሃብ በመከራ በግዞት ያሉትን በአልጋ ቁራኛ በደዌ ዳኛ የተያዙትን በቸርነቱ ይጎብኝልን። መከራውን በቃ ይበለን። ሀገራችንን በቸርነቱ ይጎብኝልን